ሰላም ቅዱሳን ሰላማችሁ ይብዛ። የእግዚአብሔርን ቃል ከትንቢተ ኢሳይያስ 58 ከቁጥር 1 እስከ 6 ያለውን የመጽሐፍ ቅዱስ ክፍል አነባለሁ። በኃይል ጩ አትቆጠብ፣ ድምፅህንም እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉ ጽድቅን እንዲያደርጉ ያምላካቸውንም ፍርድ እንዳልተው ህዝብ እውነተኛውንም ፍርድ ይለምኑኛል ወደ እግዚአብሔርም ለመቅረብ ይወዳሉ ስለምን ጾምን አንተም አልተመለከትሃውም ሰውነታችንስ ስለምን አዋረድን አንተም አላወቅህም ይላሉ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥል ለክርክር ትጾማላችሁ፣ በግፍም ጡንቻም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥሁት ጾም ይህ ነውኔ? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውኔ? በአሁኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በአሁኑ ይህን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥሁት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፈር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንደምታውቁት የቤተ እምነት አባቶች ጾምና ጻሎትን ለሚመኖቻቸው በየእምነቱ በየቤተ እምነቶቹ ባርከውና ቀድሰው ጾምን አስጀምረዋል። ይህም ደግሞ ለምድራችን እጅግ በጣም ትልቅ ትልቅ ፋይዳ ያለው ነው። ምድራችን ላይ በዚህ ወቅት ከጫፍ እስከ ጫፍ የማይጾም ሰው፣ ስለ ጾም የማያስብ፣ ስለ ጻሎት የማያስብ ሰው የማይኖር እስከሚመስልበት ጊዜ ድረስ ሰዎች ሁሉ ጾም ላይ እንዳሉ ይስተዋላል። ጾም ላይ እንዳሉም ደግሞ ያሳያል። የቤተ እምነት አባቶች በምድራችን ላይ በሁሉም አቅጣጫዎች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በሀገራችን በሁሉም አቅጣጫዎች ላይ ጾምንና ጸሎትን ለመመኖቻቸው ባርከው ቀድሰው እንዲጾሙ ጾምን አዘዋል። በዚህ ጾም ወቅት ደግሞ ከእህልና ከውሃም በመራቅ ጾምን በእግዚአብሔር ፊት እንይዛለን ይሄም በጣም ጥሩ ነገር ነው። ነገር ግን ወተት፣ ቅቤና ስጋ እየጾም ውሸት፣ ክፋት፣ ስካር፣ ምንዝርና፣ ዘፈን፣ ጭፈራ አሁንም ተግባራችን ከሆነ በዚህ በጾሙ ወቅት አሁንም ከጾሙ በፊት አባቶች ጾምን ከማወጃቸው በፊት ምናልባት በአባቶች በኩል ለምድራችን እግዚአብሔር በጾምና በጻሎት በፊቱ እንድንወድቅ እግዚአብሔር እድል ሰጥቶት እግዚአብሔር ፈቃዱ ሆኖ እንድንጾም አባቶችም ጾምን በምድር ላይ በሀገሪቱ ላይ እንዲያውጁ አድርገው እንኳን ቢሆን አሁንም ስካራችንን፣ ንጥቂያውን፣ ውሸትን እነዚህን ነገሮች የማናስወግድ ከሆና ከሆነ ጾሙ ለንስሐ የማበቃን ይሆናል። ለንስሐ የማበቃ ጾም በእግዚአብሔር ዘንድ ፋይዳ የለውም። ወተትና ቅቤ፣ ስጋ እየጾምን ውሸትን፣ ክፋትን፣ ስካሪ፣ ምንዝርናን፣ ጭፈራን ተግባራችን ካደረግን ጾማችን በንስሐ መመለስ የለውም ማለት ነው። የንስሐ ፍሬ የለውም ማለት ነው። የለውም ማለት ነው። ጾምን ሙሉ የሚያደርጋው ጾምን ሙሉ የሚያደርጋው በእግዚአብሔር ፊት እሱ የሚፈልገው አይነት ጾም ሲሆን ነው። እየጾም ኃጢአታችንን የምንደርብ ከሆነ እየጾም የምንሰርቅ፣ የምንዋሽ፣ የምናመነዝር ከሆነ እየጾም ድሆችን የምናስጨንቅ ከሆነ እየጾም ቀድሞ የነበረውን ተግባራችንን የምንቀጥል ከሆነ እውነተኛ ጾም ሊሆን አይችልም። ባነበብነው በኢሳይያስ ምዕራፍ 58 ላይ ከቁጥር 1 ጀምሮ ያለውን ክፍል ስናይ ነቢዩን ድምፅህን ከፍ አድርገህ ጩህ፣ በህዝቤ ጆሮ ላይ ጩህ ይለዋል። በእውነት እኔ የመረጥኩት ጾም ይሄ ነውኒ? እኔ የሚፈልገው ጾም ይሄ ነውኒ? እኔ ያዘዝኩት ጾም ይሄ ነውኒ? እኔ የሚገኝበት አይነት ጾም ይሄ ነውኒ? ፈቃዳችሁን የሚታደርጉበት የኔ ጾም ነው። እኔን ነው የምትፈልጉኝ? ፈቃዳችሁን እያደረጋችሁ እየቀማችሁ እየዋሻችሁ ፍርድ እያዛባችሁ ይሄ እውነተኛ ጾም ነው እኔ? ብሎ ይጠይቃቸዋል። እውነተኛ ጾም ነው እኔ? በእግዚአብሔር ፊት ይመላለሳሉ፣ ይጾማሉ። እንደውም የእነሱ የህዝቡ ጥያቄ ምንድን ነው? እንጾማለን አንተም አትመልስልንም፣ ራሳችን እናዋርዳለን፣ መልስ ግን አትሰጠንም። ከመጾማችን በፊት የነበረ ህይወት ከጾሙም በኋላ እንደዚሁ ይቀጥላል። መልስ ስሰጣቸው ደግሞ እግዚአብሔር እኔ የመረጥኩትን ጾም አልጾማችሁም ይላል። በጾም ቀን እኮ በጸሎት ቀን እኮ ፈቃዳችሁን ታደርጋላችሁ። በእኔ ቀን ፈቃዳችሁን ታደርጋላችሁ። በእኔ ጊዜ ሀሳባችሁን ትፈጽማላችሁ። እኔ የሚፈልገውን ሰው የምትፈልጉትን ታደርጋላችሁ፣ ምኞታችሁን ትፈጽማላችሁ ይላቸዋል። ወገኖች ሆይ በዚህ ጾም ወቅት ውስጥ አሁንም ምኞታችንን እየፈጸምን ነው። ራሳችንን መግዛት አልቻልንም። ራሳችንን መግዛት ካልቻል ኃጢአታችንን አሁንም እየፈጸምን ከሆነ ኃጢአታችንን ለመጨረስ እየተጣደፍን ከሆነ የንስሐ ፍሬ የለውም። ጾሙ ለንስሐ የሚያበቃን አይሆንም ማለት ነው ይልቁንስ የእግዚአብሔርን ፍርድ የእግዚአብሔርን ቁጣ በምድራችን ላይ የሚያመጣ ይሆናል እግዚአብሔር የሚፈልገው ጾም እንድንጾም ይገባል ማለት ነው እየጾም ኃጢአታችንን መደረብ የለብንም የምንጾመው ጾም ወገኖች ሆይ ኃጢአታችንን የምናራግፍበት ከኃጢአት መንደር ከኃጢአት ተግባር የምንላቀቅበት መሆን አለበት ኃጢአት ማለት ምን ማለት ነው ራሱ ኃጢአት ማለት የእግዚአብሔርን አብሮነት ማጣት ማለት ነው። አብሮነትን ማጣት ማለት ኃጢአት ማለት ኃጢአት ማለት አብሮነቱን ማጣት ማለት ነው። ኃጢአት ማለት ሰላም ማጣት ማለት ነው። ኃጢአት ባለበት የእግዚአብሔር ሰላም የለም። ኃጢአት ባለበት ምድር፣ በደል በበዛበት ምድር፣ ውሸት በበዛበት ምድር፣ ድሃ በሚጨቆንበት ምድር፣ ምስኪኖች የሚረገጡበት ምድር ሰላም አይኖርም። ሰላም በጠመንጃ አይመጣም። ሰላም የሚመጣው በጾም በጻሎት ወደ እግዚአብሔር በመመለስ ኃጢአታችንን በማስቀረት ነው። ኃጢአትን በእግዚአብሔር ቃል ማስቀረት እንችላለን። የኃጢአት ተግባርን ማስቀረት እንችላለን። እግዚአብሔር በሚሰጠን በጾምና በጻሎት ወቅት ውስጥ ማስቀረት እንችላለን። ኃጢአት ማለት የእግዚአብሔርን ክብር ማጣት። ኃጢአትን የእግዚአብሔር ክብር ኃጢአት ባለበት አይኖርም። እግዚአብሔር ንጹሕ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። እርኩሰት ባለበት፣ ቆሻሻ ባለበት፣ ውሸት ባለበት፣ ስርቆት ባለበት፣ ስካር ባለበት እግዚአብሔር ክብሩን አይለቅም። ክብሩን አይለቅም። ክብሩን አይለቅም። ቅዱሳን፣ የእግዚአብሔር ክብር እንዲለቀቅ በእግዚአብሔር ፊት ንስሐ እንድንገባ ይገባል። ኃጢአት ማለት ጸጋን ማጣት ማለት ነው። የእግዚአብሔርን ጸጋ ማጣት የእግዚአብሔር ጸጋ ማጣት ኃጢአት ማለት ነው። ለምሳሌ ያህል አዳምና ሔዋን የእግዚአብሔርን ጸጋ ተላብሰው በገነት ውስጥ ይኖሩ ነበር። ጸጋ ልብሱን አልብሷቸው፣ ጸጋ ልብሱን ልብሰ ብርሃን አልብሷቸው፣ በዲያብሎስ ተታለው በፈቃዳቸውና ስሜታቸው መግዛት አቅቷቸው በእግዚአብሔር ፊት ከእግዚአብሔር የሰሙትን ቃል ከእግዚአብሔር ጋር መኖር አቅቷቸው የዲያብሎስን ድምፅ በሰሙ ሰዓት ያ ጸጋ ልብስ ከላያቸው ለተገፈፈ፣ ያ ልብሰ ብርሃን እግዚአብሔር አልብሷቸው የነበረው ክብር ከላያቸው ለተገፈፈ። ይህን ጊዜ በእግዚአብሔር ፊት ኃጢአትን ሰሩ። ይህን ጊዜ አትንኩ፣ አትብሉ ያለውን በሉ፣ ነኩ። የከለከላቸው አንድ የፈቀደላቸው ብዙ ነበር። የእግዚአብሔር ጸጋ ሲነሳ አያቸው አደለን ብዙ ቢፈቀድልን ክብር የለም። ብዙ ገንዘብ ብኖረን ክብር የለም። ብዙ ሀብት ብኖረን ክብር የለም። ለምን? ጸጋ ልብሱ ያስፈልገናል። የእግዚአብሔር ጸጋ ከላያቸው ለተገፈፈ ያን ጊዜ በእግዚአብሔር ፊት ሊቆም አልቻሉም። በራሳቸው ፊት ሊቆም አልቻሉም። አዳም በሔዋን ፊት፣ ሔዋንም በአዳም ፊት ልትቆም አልቻለችም። ለምን? ኃጢአት መራቆት ነውና ኃጢአት ጸጋን ማጣት ነውና፣ ኃጢአት ጸጋን ማጣት ነውና። አሁንም ይሄ ብቻ አይደለም፣ ኃጢአት የእግዚአብሔር ልጅነት ማጣት ነው፣ የእግዚአብሔር ልጅነት ማጣት ነው። በኃጢአታችን ውስጥ የምንንቀሳቀስ ከሆነ በኃጢአታችን ውስጥ የምንቀጥል ከሆነ የእግዚአብሔር ልጅነት እያጣን እንሄዳለን። እግዚአብሔር ልጆቹ የረከሱ አይደለም። እግዚአብሔር ኃጢአታችንን ይቅር ይለናል እግዚአብሔር በደላችንን ይቅር ይለናል። በክርስቶስ ኢየሱስም ኃጢአታችንን ይቅር ብሎናል። ደግመን ደግመን የምናደርግ ከሆነ ደግመን የድፍረት ኃጢአት፣ በጾም ውስጥ ኃጢአትን የምንፈጽም ከሆነ በጾም ውስጥ እየዋሸን የምንሸጥ ከሆነ ነጋዴዎች፣ በጾም ውስጥ እየዋሻችሁ እየሸጣችሁ ከሆነ ምንድን ነው ጾሙ ፋይዳው? ምንድን ነው ጾሙ ፋይዳው? የመንግስትም ስራ ኃላፊዎች እየዋሻችሁ ዳሆችን ፍርድን እያዛባችሁ እየሰራችሁ እየጾማችሁ ከሆነ እግዚአብሔር እኮ እኔ የሚፈልገው ጾም እሱ ነውን? እያለ ነው። ዳሃ የሚጨቆንበት እሱ ነውን? የተጨነቀውን ነፃ እንድታወጡት ቀንበር ውስጥ ያለውን ቀንበሩ እንድታነሱለት አይደለምን? ይላል። ስለዚህ ከኃጢአታችን የምንመለስበት የኃጢአትን ንስሐ የምናገኝበት መሆን አለበት መሆን አለበት። መጾም መጸል ላይ በጣም ጥሩ ነገር ነው። በዚህም መልካም ተግባር ውስጥ ደግሞ ንስሐና መመለስ እንዲኖር ይገባል። ንስሐና መመለስ ያለበት ጾም ጻሎት እጅግ በጣም ጥሩ ይሆናል ማለት ነው። እጅግ በጣም ጥሩ ይሆናል። ስለዚህ ጾምን እውነተኛና ስኬታማ የሚያደርገው አንደኛ ሶስት ነገሮች እናያለን። ጾምን እውነተኛና ስኬታማ የሚያደርግ ወይንም እውነተኛ ጾም ምንድን ነው ለምለው፣ አንደኛው ለንስሐ የሚያበቃ ሲሆን ነው። ለንስሐ የሚያበቃ ሲሆን ጾም እውነተኛ ይሆናል። እውነተኛ ጾም ለንስሐ የሚያበቃን መሆን አለበት። ሁለተኛው በፍቅርና በርኅራዬ የሚፈጸም ሲሆን ነው። በፍቅርና በርኅራዬ የሚፈጸም ሲሆን ጾምን እውነተኛ ያደርገዋል። መጽሐፍ ቅዱስ ስለ ፍቅርና ስለ ርኅራሄ በያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይናገራል፤ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከናንተ አንዱ በደህና ሂድ፣ እሳትም ሙቅ ጥገቡን ብላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ብኖር በራሱ የሞተ ነውና ይላል ነውና ይላል። እውነተኛ ጾምና ጸሎት በፍቅርና በርኅራይ የሚፈጸም ሲሆን ነው። በፍቅርና በርኅራይ የሚፈጸም ሲሆን ጾምን እውነተኛ ያደርገዋል። የእግዚአብሔር አምሳል የሆነውን ሰው የምንወድ ከሆነ ሰውን ስንል ሰውን ስንል ማንኛውንም ሰው የኛ ዘመድ፣ የኛ ቋንቋ ተናጋሪ፣ የኛ መንደር ሰው፣ የኛ ሰፈር ሰው ሳይሆን ማንኛውንም ሰው በክርስቶስ ኢየሱስ የተፈጠረን ማንኛውንም ሰው የምንወድ ከሆነ የመውደዳችንን ተግባር ደግሞ መፈጸም አለብን። የመውደዳችንን ተግባር መፈጸም አለብን። የምንሰራቸው ስራዎች በሙሉ ከፍቅርና ከርህራዬ መሆን አለበት። የተራበ ካለ ካለን ነገር ልንሰጥ ይገባል። ካለን ነገር ልንሰጥ ይገባል። ልንረዳ ልናግዝ ይገባል። በኢሳይያስ 58 ከቁጥር 1 ጀምሮ ያነበቡ ነው ቃል የተጨነቀውን ነፃ ታወጡ አይደለምን? እውነተኛው ጾም እኔ ያዘዝኩት ጾም እኔ የሚፈልገው ጾም ቀንበር ከላያቸው ለተሰብሩ አይደለምን? ቅን ፍርድን እንድትፈርዱ አይደለምን? ይላል። ተመልከቱ የምንሰራቸው ስራዎች በሙሉ ከፍቅር ከርኅራዬ የሚመነጩ መሆን አለባቸው። ስጦታችን ከፍቅር የመነጨ መሆን አለበት፣ በርኅራዬ መሆን አለበት። ሰዎችን ማገዝ መቻል አለብን፣ ጠጋ ብለን እንድንሰማቸው። ምግብ የተራበ አለ፣ ሰው የተራበ አለ፣ መንፈሳዊ ነገር የተራበ አለ። ረሃብ ብዙ አይነት ወገኖች ሆይ፣ ሰው ምግብ ብቻ አይደለም በዚህ ዘመን የሚራበው። ቃሉን የሚራባ አለ ጽድቅን የሚራባለ እውነትን የሚራባለ ከእግዚአብሔር ቤት እውነት አገኛለሁ ብሎ የሚራባለ። ስለዚህ የምናደርጋቸው ነገሮች በሙሉ በፍቅርና በርኅራይ ላይ የተመሰረተ መሆን አለበት። ከሰዎች ምስክርነትን ለማግኘት ከሰዎች ክብር ለማግኘት መሆን የለበትም። ለሰዎች ስጦታን ብንሰጥ የተቸገሩትን ብንደግፋቸው ከእግዚአብሔር ልንቀበል እንዲሆን ይገባል። እግዚአብሔር በፍቅርና በርህራይ ባይታገሰን ኖሮ ዛሬን መኖር አንችልም። በፍቅርና በርህራይ እግዚአብሔር ስለታገሰን ነው። እኛም በፍቅርና በርህራይ ችኩል ሰዎችን እንታገሳቸው። በጾምና በጸሎት ውስጥ ይህንን ነገር መለመን መቻል አለብን። ጾማችን፣ ጸሎታችን በፍቅርና በርህራይ የሚፈጸም መሆን አለበት። እውነተኛም የሚባለው በፍቅርም በርህራይም የሚፈጸም ሲሆን ነው። የሚፈጸም ሲሆን ነው። ጾማችን በፍቅርና በርህራይ ይሁን፣ ሰዎችን በመራራት ይሁን። ለሰዎች የሚራራ ልብ ይኑረን። ውስጣችን የርህራይ መንፈስ የሚመነጭ መሆን አለበት። ለሰዎች ሁሉ የሚያረካን የእግዚአብሔርን መንፈስ የእግዚአብሔርን ነገር የምናካፍል ሰዎች እንድንሆን ይገባል። ጾሙና ጻሎቱ በኛ ሕይወት ላይ ፍቅርንና ርህራይን እንዲያበዛልን ይገባል። በዚህ እግዚአብሔር ያግዘን። ይህ መንፈስ ከእግዚአብሔር ዘንድ ይሰጠን። ሶስተኛው እውነተኛ ፍርድ ያለበት ሲሆን ጾም እውነተኛ ይሆናል። ጾም ጸሎትን እውነተኛ ከሚያደርጉ ነገሮች መካከል ሶስተኛው እውነተኛ ፍርድ ያለበት ሲሆን ነው። ለተቸገረ፣ ለተጨነቀ፣ ፍርድ ለተዛባበት፣ ለተጨቆነ፣ ለድሃ ቅን ፍርድ የምንፈርድበት ሲሆን እውነት የምንፈርድበት ሲሆን እውነት የምንናገርበት ሲሆን ጾምን ሙሉ ያደርገዋል። የእግዚአብሔር ፈቃድ ሁል ጊዜ ከፍርድና ከኩነኔ ነጻ እንድንሆን ነው። እየጾም ፍርድን እያዛባን ከሆነ እውነተኛ ጾም አይደለም። እየጾም ድሆችን የምንጨቁን ከሆነ የድሆችን እውነት እየጨፈለቅን ከሆነ ይሄ እውነተኛ ጾም አይደለም። ይሄ እግዚአብሔር የሚቀበለው አይነት የሆነ ጾም አይደለም። እግዚአብሔርም ፈቃዳችሁን ታደርጋላችሁ በጾማችሁ አለ። ፈቃዳችሁን የሚታደርጉበት ጾማችሁን አልቀበልም አለ። እውነተኛ ፍርድ የሌለበት ጾም፣ እውነተኛ ጽድቅ የሌለበት ጾም እግዚአብሔር አይቀበልም። የእግዚአብሔር ፈቃድ ከኩነኔ ከፍርድ ነፃ እንድንሆን ነው። ነፃ እንድንሆን ነው። በክርስቶስ ለሆኑት አሁን ምን የለባቸው? ምንም ኩነኔ የለባቸውም እኮ ነው የምለው። በማን ለሆኑት፣ በክርስቶስ ለሆኑት ምን ማለት ነው? በጾም፣ በጻሎት በክርስቶስ ፊት በእውነት በጽድቅ በፊቱ ከሆንን ክርስቶስ ኢየሱስን ተቀብለን ቃሉን አክብረን በፊቱ ከሆንን ኩነኔ የለብንም። ኩነኔ የሌለበት መሆን አለበት። የእግዚአብሔር ፈቃድ እንድንኮነን አይደለም፣ ከኩነኔ ነፃ እንድንወጣ ነው። እግዚአብሔር በባህሪው ፈራጅ ነው ፈራጅ ነው። ምን ማለት ነው? እግዚአብሔር በባህሪው ፈራጅ ነው ማለት የፍርድ ብያኔ ሰጪ ነው ማለት ነው። እግዚአብሔር በባህሪው ፈራጅ ነው ካልን የፍርድ ብያኔ የሚሰጥ ነው ማለት ነው። እኛ የእግዚአብሔር ልጆች ደግሞ ከእግዚአብሔር የተማርነው ይሄ ነው አይደል? እውነትን መፍረድ፣ እውነትን መናገር፣ ከሐሰት መራቅ አለብን። እግዚአብሔር ደግሞ መሐሪ ነው። እግዚአብሔር መሐሪ ነው ስንል ፍቅርና ምህረት ሰጪ ነው እግዚአብሔር ደግሞ ፈራጅ ነው ስንል እግዚአብሔር የፍርድ ብያኔ ሰጪ ነው ማለት ነው። ኃጢአተኛን ጻዲቅ ነው አይልም፣ ጻዲቁንም ኃጢአተኛ አይልም። እግዚአብሔር እውነትን እውነት ነው፣ ጽድቅን ጽድቅ ነው ብሎ የሚፈርድ አምላክ ነው ማለት ነው። ኃጢአተኛን ጻዲቅ፣ ጻዲቅን ኃጢአተኛ አይልም። እግዚአብሔር ፈራጅ ነው። እግዚአብሔር ፈራጅ ነው፣ እውነትን ይፈርዳል። እግዚአብሔር መሐሪ ነው፣ ፍቅርንና ምህረት ሰጪ ነው። በጾማችን ውስጥ እግዚአብሔር ለምድራችን ፍቅርና ምህረት እንዲሰጥ መለመን አለብን። ፍቅርና ምህረት እንዲሰጥ ደግሞ ጾማችን እውነተኛ ጾም መሆን አለበት፣ ከበደል የራቀ ከውሸት የራቀ ከምንዝርና ከስርቆት የራቀ ድሃን ከመጨቆንና ከመጨፍለቅ የራቀ እግዚአብሔር የሚወደው መሆን አለበት። እግዚአብሔር ፈራጅ ስለሆነ የሆኑ ነገሮች አሉ። መጽሐፍ ቅዱሳችን የሚያስተምረን እግዚአብሔር ፈራጅ ስለሆነ ሳጥናኤል ሴጣን የሆነው እግዚአብሔር ፈራጅ ስለሆነ ነው። ሳጥናኤል ሴጣን የሆነው እግዚአብሔር እውነት ፈራጅ ስለሆነ ነው። መጽሐፍ ቅዱስ ይህን ያስተምረናል። አዳም ከገነት የተባረረው እግዚአብሔር ፈራጅ ስለሆነ ነው። የፍርድ ብያኔ ሰጪ ስለሆነ፣ እውነተኛ ፈራጅ ስለሆነ እግዚአብሔር እውነተኛ የሰው ዘር ሁለት በነበረበት ሁለቱ በእግዚአብሔር ላይ ሲያምፁ እግዚአብሔር ከገነት አባረራቸው። እግዚአብሔር ከገነት አባረራቸው። ለምንድ ነው? እግዚአብሔር እውነተኛ ፈራጅ ስለሆነ ነው። መጽሐፍ ቅዱስ ለነዚህ ጉዳዮች ያስተምረናል። ናቡከደነጾር እንደ እንስሳ ሳር የበላው እግዚአብሔር ፈራጅ ስለሆነ ነው። ታበየ። እግዚአብሔር የሰጠውን ዕድል አልቀበልም አለ። እግዚአብሔር ኃጢአቱንና በደሉን በንሳ እንዲያስቀር ብነግረው ነቡከደነጾር፣ እግዚአብሔር ኃጢአቱን በንስያ በመልካም ስራ እንዲያስቀር ቢጠይቀው እግዚአብሔር የሰጠውን እድል ሊቀበል አልቻለም። ዳንኤል ምዕራፍ 4 ከቁጥር 26 28 ስታነቡ እድል ሰጥቶታል እግዚአብሔር። ነቡከደነጾር ከእግዚአብሔር ዘንድ የመጣለትን እድል የመመለስ እድል ተሰጥቶት የነበረው ሳይቀበል ቀረ። የነቢዩን የዳንኤልን ምክር ሳይቀበል ቀረ። ልብ ይበሉ፣ የእግዚአብሔር ምክር ነግራቸዋል። እግዚአብሔር በጾምና በጸሎት ውስጥ ይመክረናል። እግዚአብሔር በጸሎት ውስጥ የንስሐን እድል ይሰጠናል። ለናቡከደነፆር እኮ ተሰቶታል ተሰቶታል። አልቀበልም አለ። አልተቀበለም። ለሰባት ዘመናት አውሬ ሆነ። እድሉን ቢቀበል ኖሮ ለሰባት ዘመናት አውሬ ሆኖ ከአውሬ ጋር አይኖርም ነበር። አውሬ ዘመዱ አይሆንም ነበር። ነቡከደነፆር ኃጢያቱን በደሉን በጽድቅ ሥራ በመልካም ስራ በመልካም ሕይወት በንስሐ ማስቀረት አልቻለም። መመለስ አልቻለም። ከጥፋቱ መመለስ አልቻለም። ወገኖች ሆይ ስለዚህም እግዚአብሔር ምን አደረገው? ለቀቀው፣ ለጥፋት ለቀቀው። እንደ እንስሳ ሳር የበላው እግዚአብሔር ፈራጅ ስለሆነ መጽሐፍ ቅዱስ ስለዚህ ጉዳይ ያስተምረናል። ፋርዖን በኤርትራ ባህር የሰጠመው እግዚአብሔር ፈራጅ ስለሆነ ነው። ልቀቅ ብሎታል። እግዚአብሔር እድል ሰጥቶታል። አስር ጊዜ ጠይቆታል። እግዚአብሔር ሙሴን ሊቆለታል። ሕዝቤን ልቀቅ ያገለግለኝ ዘንድ ይልቀቅ ብሎታል። አለቅም። እግዚአብሔር ማን ነው? የምታመልኩት ማን ነው? ከእኔ በላይ ከእኔ በቀር እግዚአብሔር የለም ከእኔ በላይ አምላክ የለም ብሏል። ታብየዋል። እግዚአብሔር እድል ሰጠው የመመለስ። ኢቭን ለፈርዖን እንኳን እግዚአብሔር እድል ሰጥቶታል። ለፈርዖን እንኳን እግዚአብሔር እድል ሳይሰጥ አይቀጣም። እግዚአብሔር የንስሓን እድል ሳይሰጥ አይቀጣም። እግዚአብሔር እድሎችን ለልጆቹ ሳይሰጥ አይቀጣም። እድል ሰጥቶት ነበር፣ ምልክቶችን አሳይቶታል እንዲመለስ። እግዚአብሔር ደጋግሞ ደጋግሞ ባሪያውን ሙሴን ሊኮለታል። ፈርዖን ግን ልቡ ደነደነ። ህዝቤ ያመልከኝ ዘንድ ስም አለቅም አለ፣ አለቅም አለ። እግዚአብሔር ሊዋጋው ጀመረ። እግዚአብሔር ሊቀጣው ጀመረ እግዚአብሔር መዋጋት ሲጀምር ማንም አይችልም። እግዚአብሔር ሊዋጋው ጀመረ ስለዚህ በኤርትራ ባህር በቃይ ባህር መካከል ምን አለ ሰጠመ ከነ ሰራዊቱ ሰጠመ እግዚአብሔር ፈራጅ ስለሆነ እግዚአብሔር ፈራጅ ስለሆነ አሁንም እግዚአብሔር በዙፋን ላይ አለ ለምን ፈራጅ ስለሆነ ክብር ለእግዚአብሔር ይሁን እግዚአብሔር ፈራጅ ነው እግዚአብሔር ጽድቅ ፈራጅ ነው እግዚአብሔር በዙፋን ላይ ያለው እውነትን ለመፍረድ ነው። እውነትን እውነት ጽድቅን ጽድቅ ለማለት እግዚአብሔር አሁንም የት አለ? በዙፋን ላይ አለ። እግዚአብሔር በዙፋኑ ላይ ነው። እውነት እውነት እላችኋለሁ፣ ጨለማው የሚገፈፈው እውነተኛ ፍርድ ባለበት ጾም ውስጥ ጨለማ ይገፈፋል። ምድራችን ላይ ያለው ጨለማ እንዲገፈፍ፣ ህዝባችን ደስተኛ ሆኖ እግዚአብሔርን እንዲያመልክ የአምልኮ መልክ ሳይሆን እውነተኛ አምልኮ እግዚአብሔርን እንድናመልክ፣ የእግዚአብሔር ፍቅር፣ የእግዚአብሔር እውነት፣ የእግዚአብሔር የርህራሄ መንፈስ፣ የእግዚአብሔር መንፈስ እውነተኛ ፍርድ ያለበትን ጾም እንጹም። መዝሙር 37 ከቁጥር 6 ጽድቅን እንደ ብርሃን ፍርድንም እንደ ቀትር ያመጣል ይላል። የምንጸልየው ጾምና ጸሎት ጽድቅን እንደ ብርሃን ፍርድንም እንደ ቀትር የሚያመጣ መሆን አለበት። ምድራችን ላይ የእግዚአብሔር ፍርድ እግዚአብሔር የሚወደው አይነት የሆነው ፍርድ እንደ ብርሃን ወገግስል ፍርድንም እንደ ቀትር ሲያመጣ፣ ይሄ በምድራችን ላይ ሲገለጥ ምድራችን ትፋወሳለች። የእግዚአብሔር ጽድቅ እንደ ብርሃን በምድራችን ላይ ወገግስል የእግዚአብሔር ፍርድ እንደ ቀትር ደግሞ ሲመጣ ተመልከቱ። ቀትር ጥላ የለውም። ቀትር ጥላ የለውም። ፀሐይ አናት ለ ስለምትሆን ፀሐይ አናት ለ ስለምትሆን በዛፉም በሰውም አናት ለ ስለምትሆን ጥላ የለውም። የእግዚአብሔር ጽድቅ እንከን የለውም። የቀትር ፀሐይ ጥላ እንደሌለው፣ ጥላ እንደሚያጠፋ፣ ጥላ እንደሚውጥ የእግዚአብሔርም ጽድቅ እንከን የለውም። ኃጢአትን ያጠፋል፣ በደልን ያጠፋል፣ አመፀኞችንም ያጠፋል። የእግዚአብሔር ጽድቅ እንደ ቀን ይመጣል ማለት ነው። የእግዚአብሔር ጽድቅ እንደ ቀን ይምጣል። ክብር ለእግዚአብሔር። ጉለት የሌለው የእግዚአብሔር በረከት ጥላ የጉድለት ምልክት ነው። ጉለት የሌለው የእግዚአብሔር በረከት፣ ጉለት የሌለው የእግዚአብሔር ጽድቅ በምድራችን ላይ እንደ ቀትር ይምጣል። ጥላ እንደሚያጠፋ፣ እንደ ቀትር ፀሐይ፣ የእግዚአብሔር ፍርድ፣ የእግዚአብሔር ጽድቅ በምድራችን፣ በኢትዮጵያ፣ በሕዝባችን ላይ ይውጣል። ምድር ፍቅር ሀገር ፍቅር ሰው ሁሉ ፍቅር የሚሆንበት እውነተኛ ፍርድ በምድራችን ላይ የሚገለጥበት ይሁን ጾሙና ጻሎቱ በጾሙና በጻሎቱ ውስጥ እግዚአብሔር ጽድቁን እንደ ብርሃን ፍርዱንም እንደ ቀትር ያምጣልን። እግዚአብሔር በዚህ ይባርከን። ዘመናችሁ ይባረክ። ሰላም ሰላም። ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም